ትንቢታዊ መልእክት ለግብፅ ህዝብ በቀን 18 በአራተኛ ወር 2017 እንደ ኢትዮጵያውያን አቆጣጠር የተቀበልኩት መልእክት ለግብፃውያን ህዝብ። በግብፃዊያን ህዝብ ላይ የእግዚአብሔር ቁጣ ሲገለጥ ተመለከትኩ። እግዚአብሔርም በዚህ ህዝብ ላይ እንደ ጣዖቱ መብዛት መጠን በላዩ ላይ መቅሰፍቴን አመጣለሁ የሚል ድምፅ ሰማሁ። ለግብፃውያን ህዝብ በክርስቶስ ኢየሱስ ወደ እግዚአብሔር እንዲመለሱ አረማመዳቸውን እንዲያቀኑ፣ ጣዖታቸውን ሁሉ እንዲጥሉና አዲስ ልብና አዲስ መንፈስ እንዲቀበሉ በክርስቶስ ኢየሱስ አረማመዳቸውን እንዲያቀኑ፣ ለግብፃውያን ህዝብ በእነሱ ቋንቋ ይሄ መልእክት እንዲሰማ የኢትዮጵያን ህዝብ በታላቅ እርራዬ እጠይቃለሁ። ለግብፃዊያን የሰማሁት መልእክት ይሄ ነው። ወንድም በወንድሙ ላይ ሰይፍ ሲያነሳ ተመለከትኩ። ህዝብ በህዝብ ላይ እጅግ ከባድ ጥፋት በአለም ሁሉ ሚዲያ በህዝቡ ላይ የሚመጣው ጥፋት አለም ሁሉ ሲቀባበለው ሲዘግበው መለከት ነበርና፣ ወንድም ወንድሙ ላይ ሰይፍ በማንሳት እጅግ በጣም ብዙ ጥፋትና ሞት እልቂት ህዝብ በህዝብ ላይ ይሄ ምክንያት የሆነው በህዝቡ ዘንድ የተገኘው በደል እግዚአብሔር አምላካቸውን በማራቃቸው ጣዖትን በማብዛታቸው ምክንያት ለግብፅ ህዝብ ይሄ ጥፋት እንደሆነ መለከት ነበርና ለግብፃውያን ህዝብ በክርስቶስ ኢየሱስ በደልን ሁሉ የትኛውም እርግማን አጢያት በደላችሁን ሁሉ የሚያነጻ ያ የሆነው ደንፈስ ሶላችኋል በክርስቶስ ወደ እግዚአብሔር እንድትመለሱ በመካከላችሁም ቁጣ እንዳይገለጥባችሁ እግዚአብሔርን መልእክት በማዳመጥ ንሳ በማድረግ በክርስቶስ ኢየሱስ አረማመዳችሁን ወደ እግዚአብሔር አቅኑ። ለግብፃዊያን ይሄ መልእክት እንዲደርስ በታላቅ ርራይ በቋንቋቸው እንዲተረጎምና እንዲደርሳቸው ይሁን። ተባረኩ። ቡርካኑ